ጦርነት ምንም አይሰራም እያልኩ ነው እኮ አደለም። ቀሴ ጣው ለምን መሰለህ? ቤተ ክርስቲያን ከእናንተ ሞገድ ይሳደባሉ ነው የቤተ ክርስቲያን አባቶች ተብለው ሙሉ ጴንጤን ግለሰብን አ አሁን ለምሳሌ እንትና ቢሳደብ ራሱ ማንን ነው? ግለሰብን ነው ማ የተሳደበው ወንጌል ኤርምያስ የተሳደበው ግለሰብን ግለሰብ ነው። ማንን ቀሲስ ድበክ ሁሉ የሚባለው ስለሰደበው ዋሽታል ብሎ ቀዳዳ ብሎ ሲሰድበው የመለሰው ግለሰቡ ነው፣ እንዳለ ኦርቶዶክስ አባት የተባሉት በሙሉ ግን ሃይማኖቱ ሆዳ መሀይም የቆሻሻ ጥርቅም

ይሁን ምን አለ መሰለ የአንተ ቤት ሲንኳኳ ይነካል የኔ ቤት የሚል መጽሐፍ አለን ማቅ ለምን ስም ጠቀስክ በጣም ጥሩ የጠቀስኩት ባልጠቅስማ ምን ዋጋ አለው ለአፈር መስኮት የለው ስም ስለጠቀስኩ ነው ያንተ ስም ጠቀሰች ስም ጠቀሱ የሰደቡ ምን ብለው እኔን የሰደቡኝ ቆይ በጣም ጥሩ እኔንማ ስም ጠጠቅሶ መስሎኝ ምን ብለው ስም ጠቀሱ እኔን ዮኒ ማኛ ቤት እየሄዳችሁ ሄዱ እሺ። ፓስተር ኮለቶ እያላችሁ ጻፉ። ማን ነው ፓስተር ኮለቶ? አንተ ፓስተር ኮለቶ ነህ? ዮኒ ማኛ ቤት ሄዳችሁ ይሄ ልጅ እኮ አንተ ነህ ወይ? አንተ እኮ ስፔሲፊክ አድርገህ ስም ጠቅሰህ እኮ ነው የተናገርከው። እነሱ እና ደምረው ቤት እየሄድ ይቀርታ፣ ለመሳደብ አይደለም። ደምረው ቤት እየሄዳችሁ ጠጆ ብላችሁ ጻፉ ብል ምን ማለት ነው? ምን ጠጆ ነው? ማነው ደምረው ጠጆ? ካለ ግን እኔን የጠቀሰው አንተ ቤት የመጣ ሰው አንኳክቶ ቆይ፣ አንተ ቤት ጠጆ እያለ ቢገባ ስምን እስካልጠራ ችግር የለውም። ጠጆ የእኔ ስም አለማ? የእኔ ስም አለም ይህ ሪያሊቲ ት አንተ ስም ጠቀስክ። የአንተ ልዩነቱ ስም ጠቀስክ። እሱን አልጻፋችሁም። ስለዚህ እየገባችሁ ዝም ብላችሁ እሱ ቤት ጠጆ እያላችሁ ጻፉ፣ እሱን ስሙን አትጥሩ። ጠጆ እያላችሁ ግን ጻፉ፣ ስሙን አትጥሩ። ጠጆ ይሄ ክርስቲያን ካለ ለስልብ ራሱን አዘጋጅቶ ከመጣ እኔ ሁን እኔ ጠጆ ቤት እኔኔው ብዬ አላስብም። እኔ ክርስቲያን ስለሆንቆስደም እንኳን አንተ ግን ስም ለምን ጠቀስክ? ሊትራሊ የሰውየውን አበበ ብለህ እኮ ነው የጠቀስከው። አበበ ለምን ጠቀስክ? አበበ ነዋ። ለምን መሰለህ? ቆይ ቆይ፣ ጠየከኛ፣ እኔ ነው የምመልሰው። አረ ከጠየከኝ፣ ዝም ማለት አለብኝ ወይስ ልመልሱ? ምን መሰለህ? ይሄን ነገር አስተው በኋላ እንዳታለሱ ብለ ዋርኒንግ ከሰጠ ምን ማለት ነው? እኔ አሁን አንተስ አንድ ሰው ጦርነት ከጀመረ በኋላ ከላይ ስለያዝኩኝ በክላሽ ታገለኝ አይደለም፣ ድሮኔን ነው የምለቅብህ። ዳሳዊት ገርብ ከተጣላን ለአንተ ማስብልህ አንዳች ነገር የለም። ጠላቴ፣ ድሮንን አምጥቼ እበትንሃለሁ። እኔ ተው ቆይ ስማ፣ አልጨረስኩም። ተው አትድረስብኝ እኔ እንደዚህ አይነት ስድቦች በኋላ ያስቆጫቸዋል፣ ተው ብዬ ነገርኩ። ተው ተው ስል ምን ታመጣለህ ብለ በፈለግከው መንገድ ሄደ። አስር ሺህ ሰዎችም አምስት ሺህ ሰዎችም እያስመጣ መሳደብ ጀመርክ። እኔ አንድ ነኝ። አንድ ለብቻ የሚከሰክስ ነገር ይዤ ብመጣው ደም እንባ የሚያስለቅስ ነገር ይዤ ብመጣው፣ አንድ አጅሳ ምን ያህል እንደሚያም፣ ምን ያህል ፔን እንዳለው፣ ምን ያህል ደም እንባ እንደምታለቅስ አድርጌ መጣው። ይሄ ይባላል። አሁን እኔ ልንገርህ እኔ ልንገርህ አሁን ግልጽ አድርጌ ልንገርህ። አንተ ጴንጤ ሆንከው ለመሳደብ ነው። እንደ ልካ እንዳልሆነማ የምታውቀው። ተው አልኩኝ እኮ እንዴ። እና ተው ብለህ በእዛው ፓስተር የለም አንተ መጋቢ የለም እንዴ? አታማክርም እንዴ? ምን ላድርግ ብለህ አታማክርህም እንዴ? የሚያስተምር የለም እንዴ? አይ እነሱማ ማንም ቢሆን ዝም ብለው ይሰድቡታል። እነሱ በፍጹም አይሉም ለምን ትሳደባለህ? እኔ ስለዚህ አልተለወጥክም። እኔ አልለወጠም፣ ሃይማኖቱ አልለወጠም። ሰው አንተ ስላልክ ሳይሆን እየታየ ነው። አልለወጠም። አሁን ለወጠ ጠጅን ስትለጋ አይደል የምትውለው አንተ። ለወጠ እኔ አንተ ቪዲዮ አምጣ እኔ አንተ ቪዲዮ አምጣ። እና አንድ ደቂቃ እንደዚህ። አሁን ይሄ ቪዲዮ ነው አይደለም ይሄ ቪዲዮ ነው። እንደዚህ እያንቀሳቀስኩ እንደዚህ የጠጣሁበትን ቪዲዮ አምጣ። ፎቶ አላልኩም። እየሰማኝ እንደዚህ የሚንቀሳቀሱ አምጣ፣ ቪዲዮ ጠጅ መጠጣቴን አምጣ፣ እየተንቀሳቀሰ ሳስቀዳ የሚያሳይ ቪዲዮ ነው ያልኩህ። እንዲህ ብዬ ፎቶ እንዳታመጣ አታረጋጋ። እኔም ጋር አለ ይኸው። አታመጣም ነው ያለው ቤተሰብ። እኔ እየፈለግኩት ነው። እናንተም ካላችሁ ላኩልኝ አደራ አለ እዚህ ጋር ይተን አለ። ብዙ ቪዲዮ ሴፍ ስላረግኩ ላሳየ ላሳየ ስመኝ ስመኝ እንደዚህ ይዤ እንደዚህ ይዤ ስታረግ በቃ ሌላ አሁን ማን ቀዳልኝ አሁኑ ያነሳሁት ሙሉ ቪዲዮ አለቅ የለክም። እሺ የለህም አልክ አለ አለ። ላኩልኛው፣ አምጣ። ከጠረጴዛ ላይ ሳነሳ ከጠረጴዛ ጀምሮ ሳነሳ ያለውን አምጣ አፍ ላይ ያለውን ነው ማመጣልም። ከጠረጴዛ ጀምሮ ከጠረጴዛ ጀምሮ ድረስ አንተ አልጠጣም ብለህ መጽሐፍ ቅዱስ ይዘህ ትምላለህ። እንደ ቪዲዮ አለ፣ ከጠረጴዛ ጀምሮ እንደዚህ ማለ ው አሳይ። የለሽ የለም። እንደዚህ ሰው ምን ይመስላል ብዬ ለቀመስኩት ነገር ጠንጃም ትለኛለህ። ጂሰስ ክራይስ አምጣ ማስረጃ፣ የለም። ከጠረጴዛ ጀምሮ ያለውን ማስረጃ አምጣ፣ የለም። እያነሰው ሳስቀዳ እያነሰው ሳስቀዳ ምናምን እያ ስጫወት፣ አምጣ፣ የለም። ሳስቀዳ፣ የለም። እንደዚህ ሳስቀዳ፣ ፉከራ ሁልጊዜ። አንተ እንደዚህ አምጣ አምጣ፣ ጌታን ፉከራ ሁልጊዜ ጥሉሃል፣ ብራዘር። አምጣ ማስረጃ። እኔ ባለው እንጂ በሌለ ነገር አልናገርም። አምጣ ማስረጃ እስከዛ ሌሎች ካላችሁ ምልክት አድርጉልኝ ያላችሁ ሰዎች። ከጠረጴዛ ጀምሮ ነው ያወራው። እን ስለጋ ብለሃል። እንዲህማ የእኔ ቆንዲ የለም ብለሃል። ምንም ያጎደልኩትን ጠጥቼ ያጎደልኩትን እንዲህ ጠጥቼ የጎደለውን ታሳየኛለህ። ችግር የለም እሱ ይሄ ስለዚህ፣ የለም ቆይ ቆይ ቆይ ይኸውልህ፣ ሌላ ቦታ እንኳን ሳልሄድ እኔ ሳይኮሎጂ ስለ ሶሻል ሚዲያ ስለማውቀው ችግር የለም

አንተ የሰደብካቸውን አባቶችን ይቅርታ ጠይቃል። አልጠይቅም። አልጠይቅም። አልጠይቅም እየሰማይም

ኤሊ ሰላም ርቋል፣ ሰላም አታል። ብቸኝነት እየተሰማ ነው። ሰው የለም እያልኩ ነው። ስለዚህ ይቅርብ። አሁን ካለበት ነገር ውጣና እችን ቅድስ ተዋሉ እንደገና በቄዳ ተመለስ። እንደገና ምንም አያወጣም። ሰው የለኝም፣ ደሞም ሰው ርቋል። ሰው ርቋል፣ የእውነት ነው። ሚሊዮን ሰው ርቋል። እንደ በፊቱ ተጽዕኖ ፈጣሪ አይደለም፣ ቀንሳል። ኦርቶዶክስ የነበረ ተጽዕኖ ፈጣሪ የለም። እኔ ምን ችግር የለኝ፣ ችግር የለብኝ ነው

በትምህርት እንምጣ። አምናህል አላመንክም። እኔ የነበርኩት እኮ እስክታምን ድረስ እናገር የነበርኩት እኔ ነኝ። ስማኝ የነበርኩት እኔ ነኝ። የነበርኩት እኔ ነኝ። አንተ አንድ ረገ ስትከራከር፣ ግን አያስፈልግም፣ በእኔ አያምርም

እየተበሻሸክ ነው አሁን። አንተ ለምን መሰለኝ ለምን መሰለህ በተለይ ኦርቶዶክስ ሰድባል ስትለኝ፣ አዎ ሰድብ ያለው አልኩ። ጠጥታል ስለ አልጠጣውም አልኩ። ሚዲያ ላይ ስጋ መታለሁ፣ በማስረጃ አምጣ። ልክ ነው ይሄ ይሄ እኮ አንተ ነህ። ኖ ኖ አንተ ላይ ቪዲዮ ያው እራስህ በማስረጃ ምን ብትለኝ መጣሁ አንተ አዳምጥኛል ታይቷል። አንተ ሴጋ መታል ተብሎ ስንጠፍቶ ተብሎ ነው። አየህ ደግሞ ደግሞ እነ ዳልቻ እነ ዳልቻ አሳዩና ደበቁ ስላሉ የሚያውቁ ፊት የለ ምን የለ ፊት የለም። ሰውነት የለም። ያመጡት ሰውዬ ሌላ ሰው ሌላ ሙቪ ላይ ተገኘ ራሱ ሰውዬ ይሄ

ኢየሱስ ለምደው ስለ አንተ ነው የጠየኩት። ለምን ለምን ለምን አምጣ ካለ ፎቶ ወደ እግዚአብሔር ቀን አልሄድም። ምን ፈለግ ምን ፈለግ? የፈለኩት ምንድን ነው ያልከኝ? ቃል በቃል እዚህ ጋር የለም። ከፎቶ ውጭ ቪዲዮ አታመጣም አልከኝ ሳክብኝ የለም። የሌለውን ነው ማኛው የሚቀባጥረው አልክ። አመጣውን እያን በቀደኮ አመጣውልጣጣጣጣ አመጣውልጣጣ። እንሄዳለን። አሁን ተባረክ። ከኦርቶዶክስ ለምንድን ነው የወጣሁት? የኦርቶዶክስን የስተት ትምህርት ንገረኝ እስኪ። የኦርቶዶክስ የስተት ትምህርት እኔ ሳልሆን አቡነ ገብርኤል ናቸው የነገሩኝ። እግዚአብሔር ይባረክ። ምን አሉ? እዚህ ቤት እኛ እዚህ ቤት አለው፣ ቃል በቃል እዚህ ቤት ከዝሆን የበለጠ ከፈረስ ጉልበት የበለጠ ኢየሱስ ጌታ ነው ብቻውን፣ የዓለም ቤዛ ነው ብቻውን፣ አዳይ ነው ሲባል ይገፋል። አትደንግጡ፣ አትደንግጡ። ኢየሱስ የዓለም ቤዛ ነው፣ ቤዛ ሌላ የለም። ማርያም አይደለችም። ማንም አይደለም ቤዛው፣ የዓለም ቤዛ በደሞ የገዛን ኢየሱስ ነው፣ አትደንግጡ ብለው ቪዲዮ ሰሩ። ከዛ በኋላ ረገጣው ተጀመረ ማንን እኛ አባት አልዋሹም፣ አልተሳሳቱም፣ ምንም አላሉ፣ ተረገቱ። እኔ ደግሞ በማምነው የዛሬ ስድስት ዓመት ቪዲዮ አሳያሃለሁ። ከኢየሱስ ውጭ አዳኝ የለም በስል አላምንም፣ ለስዕል በመስገድ አላምንም ይሄ ለሌላ ስገድ የሚባል አላምን ወዳቸዋለሁ፣ አከብራቸዋለሁ። ስል የሚባል አላምንም ብዬ የዛሬ ስድስት ዓመት ጀምሮ የምናገረው ነገር ስለዚህ፣ ይሄን ሲጨምሩልኝ አባታችን ማን ነው የሚያከብረው? ኢየሱስ ሲባል ኢየሱስ ሲባል የማይደነግጠው ማን ነው ብዬ ራሴን ጠየቁ። ስጠይቅ ገና ኢየሱስ ስል የጴንጤማት ጎርፎ ቤቴ መጣ። ሳይደነግጥ በደስታ ደስ እያለው ጴንጤ የተባለ በሙሉ ተሰብስቦ የኢየሱስም ከኔ ጋር አብረን አከበር። ጌታ ክብሩን ይውሰድ። ሰው ኒያው የሚያድነኝ እሱ ነው ብጸልይ በሱ በኩል አትድንም አትለኝም። መቼም እንደው ሌላ ተአምር ከሌለ በስተቀር በኢየሱስን ቀጥታ ባናግረው አይ፣ አይቻልም በሌላ ሰው መሄድ አለብህ እንደማትለኝ አውቃለሁ። እሱ እያለ በሌላ ሂድና አማልድ ብትለኝ አውቃለሁ። ስለዚህ እኛ አባት ምን አረጉኝ? በጌታ አደረጉኝ። ይሄ ነው ዋና እኛ አባት በጌታ ከደረጉ እኛ አባት እራሳቸው ደግሞ ድንግል ማርያም ቤዛ ናት ብለው ያሉትንስ ትቀበላለ ይቅርታ አስጠይቀው ነዋ በጉልበት የቱጋ ነው አሉ ያመኑበትን የጻፉበትን መጽሐፍ አሉ አይደለ እሺ በጣም ጥሩ እሳቸው አሉ አይደለ አሉ አይደለ መጽሐፍ ቅዱስ ላይ አሳየኝ፣ ድንግል ማርያም ቤዛ ናት። ለምን አንተ ነሳቸው? ቆይ አዳምጠኝ፣ ችግር የለውም እኮ ይኸውልህ፣ የቤዛነትን ትርጉም እናመጣና ይኸውልህ፣ ስማኝ፣ የቤዛነትን ትርጉም እናመጣና፣ ታብታብ እያደረጋችሁ ስማኝ፣ የቤዛነትን ትርጉም እናመጣና፣ አልፈልገውም ትርጉም አይደል ትርጉሙ ሳይሆን አንተ ማያያዘ ትርጉሙ ቃል አለ አልኮ ፍቺ ያለው እኔ አሁን ሳወራ ላይ ትደረባለህ እኔ አሁን እኮ በትክክል እኮ ነው ያዳመጥኩ አይደል እንዴ እኔ በትክክል ዝም ብዬ አዳመጥኩ ምንድን ነው ያልኩህ እኛ አቡነ ገብርኤል አንተ እሳቸው ድንግል ማርያም ቤዛ አይደለችም የዓለም ቤዛ ኢየሱስ ክርስቶስ ነው ብለው ስላሉ አመንክ። አሁንም እኔ የምነግርህ የድንግል ማርያም ቤዛነትና የኢየሱስ ክርስቶስ ቤዛነት አይገናኝም። የኢየሱስ ክርስቶስ ቤዛነት በደም የሆነ የዓለሙን ኃጢአት ለማስታረቅ የሆነ ቤዛነት ነው። ገባህ? የድንግል ማርያም ቤዛነት ደግሞ ሌላ ትርጉም አለው፣ የራሱ የሆነ ሌላ ትርጉም አለው። የድንግል ማርያም ቤዛነት በደም የሆነ የዓለሙን ኃጢአት የሚያስወግድ ቤዛነት አይደለም፣ አይደለም። አሁንም ልንገርህ በደንብ ምን ያደረግልኛል ታንኪ ምን ያደርግላል? ኦኬ ድንግል ማርያም ድንግል ማርያም ቤዛናት ብላ ቤተክርስቲያን ስታስተምርና እኛ ስንረዳ ምን ብለን እንድንረዳ ነው ያደረገችው? ምትክናት ብለን እንድንረዳ ነው ያደረገችው። የማመትግ በምን የተነሳ ሄዋን ኮዝ ናት ምክንያት ናት። ገባ ለዓለሙ ኃጢአት መሆን ምክንያት ናት። ለማን የተነሳ ለአዳም የተነሳ። ማርያም ደግሞ ድንግል ማርያም ደግሞ ምክንያት ናት፣ ምክንያት ድህን ናት። በማን የተነሳ አዳም ተኛ። በመውለድ ነው መጽሐፍ ቅዱስ የተጻፈውን አብረን ግለጽ። ድንግል ማርያም ድንግል ማርያም ኢየሱስ ክርስቶስን ኢየሱስ ክርስቶስን በመውለዷ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታዬ እናት ተብላ ተነግሯታል፣ አልተነግራትም? የጌታዬ እናት ተብሎላታል፣ አልተባለላትም? ኤልሳቤት ብላለች። ቴንኪው ኤልሳቤት እንደዛ ብላ ተናግራለች። ኢየሱስ ክርስቶስ በድንግል ማዕፀን ውስጥ መጥቶ በመወለዱ የዓለሙ ኃጢአት ይቅርታን አግኝቷል፣ አላገኝም? በደንብ አግኝቷል። ቴንኪው በኢየሱስ ክርስቶስ በመወለዷ ኢየሱስ እንዲወለድ ማርያም ምክንያት ናት፣ ምክንያት አይደለችም ኢየሱስ እንዲወለድ ማርያም ምክንያት ናት ምክንያት አይደለችም እግዚአብሔር ነው ምክንያቱ ማን መሰለህ እግዚአብሔር ስለፈቀደ እንጂ ማርያም ምክንያት ስለሆነች አይደለም ማርያም ባትኖር ኖር ማርያም ምክንያት ስለሆነች አይደለም ስቀላ ኢየሱስ ነው አየ ከእኛ አለ አገር አያሰጓይ ስለዚህ መስቀሉ ምክንያት ነው ልትለኝ ነው ለክርስቶስ መሰቀል ነው ኃጢአተኞች የሚሰቀሉበት እንጂ የኢየሱስ ንጽዋን የሚሰቀሉበት ቦታ አልነበረም ክርስቶስ እርግማናችን ኃጢአተኞች ቦታ ስለወሰደ እንጂ። እና ወደ ማርያም ወደ ማርያም ናል። አዎ፣ ስለዚህ አንተ የምትለው ምክንያት አይደለችም። ለእኛ መዳምክንያት ምንም፣ ለምን ማርያምን ተጠቀመ ተጠቀመ በለኛ። ለምን ለምን? በጣም ጥሩ። በሰው ልጆች እግዚአብሔር አምላክ አንድያ ልጁን ሲሰጠን ምንድን ነው? ሰው ሁሉ ኃጢአተኛ ነበር። ቢልቢል በሰው ልጅ ምን አደረገም? ትክክለኛ የሆነ እውነተኛ የሆነ እግዚአብሔርን የሚያስደስት የሰው ልጅ አላገኘም። ስለዚህ ምን አደረገ? ራሱ ኃያል የሆነው አብ አለ ወልድ አለ ቃል የሆነውን ወልድን ወደ ስጋ ቀይሮ በሰውነት አምጥቶ ኃጢአታችንን በሙሉ ለማስበማስጋ ጠየቀኝ እኮ እኮ፣ በማስጋ ተቀየረ። እግዚአብሔር ነው ያንን ያደረገው እንጂ ማርያማስጋ ተቀየረ። እግዚአብሔር በማስጋ ኢየሱስን አመጣው በማስጋ በማርያም ስጋ ለምን ለምን እሱ ስለፈለገች እሷ ስለፈለገች አይደለም። እሱ በማርያም ስጋ ለምን አደረገ? በጣም ጥሩ ነገርኩ እኮ። በሰው ልጅ ተወልዶ ጌታችን አምላካችን ኢየሱስ ክርስቶስ በሰው ልጅ ተወልዶ ፍጹም ሰው ፍጹም አምላክ ሆኖ ምን አረገ? እኛን ለማዳን ስላጥ እኮ ልነግር ነው ምክንያቱ እኛን ለማዳን እንጂ በማን በኩል መቶ አዳነን? የማርያም ስጋ ለምን ለምን ወሰደ? ማርያም ስጋ ምክንያት ስለሆነች፣ ምክንያት ናት። እስቲ ምክንያት ናት። በርሲ የማርያም ስጋ አዳምጠኝ። ኢየሱስ ሰው የሆነው ኢየሱስ ሰው የሆነው የማርያምን ስጋ የማርያምን ስጋ በመውሰዱ ነዋ ሰው የሆነው። በጣም መልካም። እዚህ ጋር ልንገርህ ማርያም ለክርስቶስ መወለድ ምክንያት ናት የሚለውን ከመጽሐፍ ቅዱስ አምጣልህ። ኢየሱስ ክርስቶስ ግን መጽሐፍ ቅዱስ ስላሴ ሚል አምጣ ምክንያታዊና ስንል ምክንያታዊ አዳንተኛ አንድ ብቻ ለድነት ምክንያታዊና ስንል፣ ኢየሱስ ክርስቶስ ከእሷ ስጋን ወስዶ ነው። አይ ተካፍሎ ነው ነስቶ ነው። በመንሳቱ ነች ትቀጥላለህ። በመንሳቱ ስጋን በመንሳቱ ሰው ሆነ። ሰው ካልሆነ ደግሞ እኛ መዳን አንችልም፣ እኛ መዳን አንችልም። ሰው የሆነበት ዋናው ምክንያት ማን ናት? ማርያም ናት። ሰው የሆነበት ሰው የሆነበት ምክንያት ዋናው እግዚአብሔር አምላክ ስለፈቀደ የዓለ ማርያም ሰው ይሆናል። ኢየሱስ አዎ፣ የነበረው ያለ እናወራለን። የነበረ ያለ እሱ ቃል ነው። እሱ መለኮት ነው። መለኮት ከሆነ ቆይ ቆይ፣ ኢየሱስ የዓለ ማርያም ሰው ሆኖ ይችላል። ይሁንብ መለኮት ላይ ፎከስ አድርግ። ያ መድርክ ኢየሱስ ሰው የሆነው መለኮት አልገባህም። አንተ አ አአዳምጠኝ ኢየሱስ ሰው የሆነው ያለ ማርያም ነው ወይ? ያለ ማርያም ሰው መሆን ይችላል ኢየሱስ? ማርያምንማ እንዲሆን ያደረገው እግዚአብሔር አምላክ ነው። አለ እግዚአብሔር ያድርገው። ማርያም በፍላጎት አንድ ብቻ አዳምጠኝ። እግዚአብሔር ያድርግ፣ ይፍቀር እግዚአብሔር እግዚአብሔር ፈቀደ። ኢሶኬ አንከራከርም። እግዚአብሔር ቢፈቅድ፣ ኢየሱስ ክርስቶስ ግን ሰው የሆነው ያለ ማርያም ነው ወይስ በማርያም ነው ሰው የሆነው? ሰው የሆነው በእግዚአብሔር ነው በእሱ አይደለ። እሺ፣ ሥጋ ከማን ነው ያመጣው? እግዚአብሔር አምላክ። ሥጋ ከማን ነው ያመጣው? እግዚአብሔር ከሰው ለመወለድማ ምን ያደርግ መሰለህ ከዮሴፍ ተወልድ ነበር። አየ በእግዚአብሔር ፍቃድ እንጂ ከዮሴፍ ተወልደው ነበር ያለ ወንድ የእግዚአብሔር ልጅ ሆኖ እኮ ነው የመጣው። ያለ ወንድ ፍቃድ የእግዚአብሔር ልጅ ሆኖ መጣ። አዎ፣ ከድንግል ማርያም ደግሞ ሥጋ አነሳ። የዓለማ ፍቃድ? ቆይ ከእግዚአብሔር ፍቃድ አለበት። ከድንግል ማርያም የእግዚአብሔር ፍቃድ ቢኖርበት ደግሞ የማርያም ፍቃድ ነው እዛ ጋር ያለው። ከድንግል ማርያም ከድንግል ማርያም የወሰደው ስጋ ሰው ያደርገዋል አያደርገውም? ያደርገዋል። አልኩህ እኮ እሱ ሰው ካደረገው፣ ማርያም ያለ ማርያም ኢየሱስ ሰው መሆን ይችላል አይችልም? ሁልጊዜም ሁልጊዜም ማለት ያለ ማርያም ኢየሱስ ሰው መሆን ይችላል አይችልም? እ ምን አይነት ጥያቄ ነው ያ አንተ አሁን ያልከው ምን መሰለህ? አንተ አሁን ምን ለመሰለህ የኢየሱስ ክርስቶስን ስራ

አንተ የምትለአኝም ቃልም ስጋ ሆነ የሚለው ከእሱ አይቀደም ነው አይደለምአኝ። ቃል መጀመሪያ የነበረ ነው። አፋ ቃልም ስጋ ሆነ ያለው ቃል ስጋ እንደሚሆን ማርያም ኖረች አልኖረች ኢየሱስ ይሆናል። እማወራት ግልጽና ማርያም ፍጡርናት የትም ልትወስዳት አትችልም። እኖ እኔ የማርያም ፍጡርነት አልካርኩም። የማርያም ፍጡርነትን አልካርኩም። ነገር ግን ምክንያታዊ ዲን ማለት ስማኝ፣ ቤዛ ማለት ምክንያት ነው ብዬ ልተረጉምልህ ስለፈለግኩ ነ ያመጣውል። ከተቀበር ተቀበር ካልተቀበር አምሶ ሶሪ አየ ቤዛ ምክንያት ነው። ቃል ስጋዋ ምክንያት ማርያም፣ እኛ ለመዳን ምክንያት አይደለችም። ቤዛ ማለት ትርጉሙ ቤዛ ቤዛ ትርጉሙ ምክንያት ነው። እኛ ዋጋ ነው፣ ገንዘብ ነው። ገባ ሁሉ ነገር ምክንያት ማርያም በጣም ነው ማመሰግነው። ይሰርስል የማርያም ቤዛነት ግን ከዚ የተነሳ ራሳቸው አቡነ ገብርኤልን አንተ አንተ ወንድ ጀግና አቡነ ገብርኤልን ቤት አስጠር ተከፈለግ አቤት አስ እኔ ጴንጤውን ጉድ በእርሶ አስተምሮ ነው እንዲ ስላሉ ነው። እርሶን ጥሪ ከሰሙ አቡነ ገብርኤል ቢመጡ ደስ ይለኛል እ የድንግል ማርያምን ቤዛነት ያምናሉ፣ አያምኑም ብለ ጠይቃቸው። ለምን እሳቸው ከሆነ ያበሩል ማለት ነው። እሳቸው የሚነግሩን ስማና አቡነ ማትያስን ጨምሮ ጳጳሳቶችን ሁሉ ይቅርታ ጠይቀ ቄዳርን ወስደ ወደ እናት ቤተክርስቲያን እንድትገባ ምኞቴ ነው። አመሰ